ይሁ ማ በእናትሽ እንዴት እንደሚያምር። አንቺ እኮ ዝም ብለሽ ነው ካብሽው ክብር አይወድለስም? ተይ በእናትሽ እንደዚህ አትበዩ። ከዛሬ በኋላ ግን አይመለከተኝም? አባት እስኪ አንዴ ጃሩን አደርሰልኝ እሺ። ወዴት ነው? እዚህ በኩል ነው በዚህ ይኸው እዚህ ነው ቤታችን። ስንት ነው? 30 ብር። 10 20 ብር ከምትለቃቅም ሰው ላድርግ እያለች አይደል? እንዴ ምን ያመጻድቃል አሁን ሰው አይደለም እንዴ ተረትህን ተው። እሱ ባንቺ ግቢኔ አናግረዋለሁ ሴቶኝ የመጠየቄ ነው እንደዚህ የሚያደርግህ መጠየቅ ሻር ለምስተትሽ ያለንበት ቦታ ነው እኔ አልመጥንሽ። ቆይ ምን አድርጌ ነው እንደዚህ የጠላህ ጠልቼ ሻር አይደለም ስሜታ አይሆንሽ አትወስኝ። ካንቺ ቢያልፍ እንኳን ቤተሰቦችሽ እኔ መቀበል አይችሉም። እነሱን ተዋቸው ነው የምልህ እኮ እኔ በመቀበል ውስጥ የሚመጣውን ንቀት መቀበል አልችልም። እኔ እኮ ልስጥ አላልኩም። ፍቅርንም ኑሮንም እንካፈል እንጂ እሱን ጊዜ ያሳይናል። ይሄ አባት አንተን እኮ ነው የምጠብቀው። ማን ይሸከምልናል? መጣ ወንድሜ። አንቺ እኔ ኮንሽ ምንም አያስቸኩልም። ሁሉንም ጊዜ ይፈተዋል ማካፈሉን ግን ከቻልሽ በሙታንሳ ማርቅዱስ ቅዱስ ሚካኤል ገዳም ለተቸገሩ አባቶች አካፊ የአብይ ጾም አምስተኛው ሳምንት ደብረ ዘይት ይባላል። ይህ ሳምንት ጌታችን ለፍርድ መምጣቱን በሚስጥራት ለደቀ መዛሙርቱ የገለጸበት ሳምንት ነው። በሙታንሳ ማርቅዱስ ቅዱስ ሚካኤል ገዳም የሚገኙ አባቶችን በማገዝ ጌታችን ለፍርድ በመጣ ጊዜ ምህረትን የምናገኝበት መልካም ስራ እንስራ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391። ይኸው መጣ። ነግሬሻል ነበር ይመጣል ብዬ። የቱ እያ የአመዳ ሚዛና ነው እንዴት ተቀየረ? ከዚህ ሁላ ጊዜ በኋላ ለምን ፈልገሽ ነው? ቤተሰቦች ላስተዋውቀ ፈልጌ ነው። ከዚህ ሁላ ጊዜ በኋላ በዛ ላይ ለቤተሰቦች እኮ ማልመጥ ሰው ነበርኩ። እንዴት ነው ቤተሰቦችን ማስተዋውቅ ምን ይዘን? ምሩ ቶሎኒ እየጠበቀን ነው። ቆያ እንደ እያወራሁት ነው። ምንድነው የምታወራት? መታወራት? ከቻልክ አውጣ ስንት ሀብታም እየፈለጋት ከአንተ ጋር እንድታክነው እንዴ? ኔ ትዛለሽ እኔ እኮ አልነበርኩም የተናገርኩ። ያኔ ዝም ማለትሽ በእሷ መስማማትሽ እኔ ነገረኝ። እኔ እናንቺን የህይወት መንገድ አንዴ ለያይቶናል። አሁን ሄድበታለ። ሌላ ሴት አገኘ እንዴ እሷ ጋር ነው የምትሄደው እኔ እንኳን ገደብዬ ባታ ለማርያም ገዳም ነው የሚሄደው የአካባቢው ነዋሪዎች በግ በሬያቸውን ሽጠው ያስጀምረዋት ህንፃ ቤተ ክርስቲያን አሁን እጅ አጥሯቸው በጅምር ቆማለች ሁላችንም የአቅማችንን በማገዝ በጅምር የቆመችውን የህንፃ ቤተ ክርስቲያን እናስጨርስ ለማገዝ በኢትዮጵያ ንግድ ባንክ 1033 61 72 873 የአቅማችንን በማገዝ በረከትን እናገኝ